ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ በተወዳጁና አስተማሪ በሆነው በጽናት ድራማ በክፍል 168 ተከስተናል ማለት ነው። በባለፈው ክፍል እንግዲህ አስጨናቂ ሰናይ ተናግቷታል። ሰኒም እንግዲህ አሁን ላይ እህቷ ሰኒ የት ነው ያለችው? እያለች እንግዲህ ብትወጥ አብትወርድም እንግዲህ ልታገኛት አልቻለችም። እናም እንግዲህ ጉዳዩን ወደ ፖሊስ ማሳወቅ አለብን በማለትም እንግዲህ ለቅዱስም እንግዲህ ስትነግረው 24 ሰዓት ይሙላትም ብሎ እንግዲህ መልሶላታል ማለት ነው። የሰኒ እህት እንግዲህ በነ ናሆም ቤት በመከሰት እንግዲህ ስለ ሰኒ ጠየቀቻቸው። ሰኒ እኮ እኛ ቤት የለችም በማለት ነበር መራዊት የመለሰችላት። እናም እንግዲህ አስጨናቂ ከጽዮን ጋር በስልክ እንግዲህ በኃይለ ቃል ሲነጋገሩ ነበር፣ ስታናድዳትም ነበር ብሎኛል። እና ጽዮን ማለት ማነች? አሳዩኝም፣ ውሰዱኝ እሷ ጋም ስትል እንግዲህ ጠየቀቻቸው። ናሆምም ተረጋጊ አሏት። እንግዲህ ራኪብን የሰኒ እህት ቁጡና ኮስታራ ስለሆነች ከዚህ በፊት እንግዲህ አሳለፈቻቸው ላይፎቿ በጣም ከባድና የስቃይ ሕይወትም ስላሳለፈች ከሰዎች ጋር ያላት አቀራረብ ብዙም ስላልነበረ ሁሉም ሰው ይፈራታል። እንዲሁም ደግሞ ማቅረብ አይፈልጉም ማለት ነው። እናም እንግዲህ ናሆም ተረጋጊ በማለትም እንግዲህ ጽወንን እንግዲህ በሲስተምና በብልሃት ሊጠይቃት ሞክሯል ማለት ነው። ጽወን ምንም የምታውቀው ታሪክ የለም። እንደውም ሰኒ ጠፋች ስትባል እጅጉን በጣም ደስ አላት። አይመልሳት ሁሉ አለች። እናም እንግዲህ ናሆም በሲስተም ነው ቀስ ብሎ ተረጋግቶ እውነትም እሷ ነች እንደዚህ ያደረገችው የእሷ እጅ አለበት ሰኒ ወደ ትሄደች የሚለውን ነገር ለማጣራት ቢሞክርም ከጽወን እንግዲህ ምንም አይነት ፍንጭ አላገኝም ማለት ነው። መራዊትም እጅጉን በጣም ተጨንቃለች። ታዲያ የትዳ ነው ስልኳንስ እንዴት ታው ቤት ሄደች በማለትም እያሳሰባቸው እንግዲህ ቤተሰብ እጅጉን በጣም ተጨንቆ ይገኛል ማለት ነው። እናም እንግዲህ ቅዱስና ናሆምም ተገናኝተው እናም ጽዮንን እንዳነጋገራት ነገር ግን ምንም የምታውቀው ታሪክ እንደሌለን የነገረችን፣ የክፋቷ ጥግ እኮ ምንም እኮ አይታወቅባትም እያለም እንግዲህ ለቅዱስ ናሆም እየነገረውም ተመልክተናል። አሁን ላይ እንግዲህ ወደ ጽዮን ነው ነገሩን ፎከስ ያደረጉት። ጽዮን ግን ምንም የምታውቀው ታሪክ የለም። ያሳዝናል ብቻ እናም እንግዲህ በሚያሳዝን ሁኔታ አስጨናቂ ሰኒን እንግዲህ አግቶ እያሰቃያት ይገኛል ማለት ነው። እሱ ቤት ለቤት እየተንጎዳጎደ ጓደኛውን ከሰኒ ጋር አድርጎ እንግዲህ እጅጉም በጣም ያ ጓደኛው ሰኒ፣ እስኪ ወንድ ከሆናችሁ ፍቱኝ፣ ልቀቁኝ፣ ለምን ታስሩኝ አላችሁ? አሳያችሁ ነበረ እኔ ማን እንደሆንኩኝ እያለችውም እንግዲህ አልፎም እንግዲህ በጥፊ ሲመታትም እሷም ለማምለጥ ሞክራ በጥፊም ሲመታት እንግዲህ ተመልክተናል። ሰኒ ማለት ኃይለኛና ቁጡ ስርዓት ያላት ሰውነች ነች። ነገር ግን በአስጨናቂዎች እንግዲህ ወርቃለች ማለት ነው። ያንን ያንን ኒና የሰጠችን ወረቀት አምጭ ነው የሚሏት። ያንን ወረቀት መቼም ልታገኙት አትችሉም እንደ ጣለችውም ነግራቸዋለኝ። በስተመጨረሻም እንግዲህ የቤት ካርታና ፕላን እንደሆነም እንግዲህ ተነግሯታል ማለት ነው። መቼም አታገኙትም እሱን ወረቀት ብላችኋል። ያ ወረቀት እንግዲህ መራዊት እጅ ላይ ይገኛል ማለት ነው። መራዊት ምንም የምታውቀው ታሪክ የላትም። ነገር ግን ከሰኒ እጅ እንደ እንዳገኘችውና ጥሩ ቦታ ላስቀምጠው ብላ በእጇ እንግዲህ አንስታ ነበር ከሶፋ ላይ ወደ ውስጥ ያስገባችሁ ማለት ነው። ጽናት ዬ እጅጉን በጣም ደስ ብሏታል። ኪራ ከብቶችን እንግዲህ ስላመጣላት ከበዛ ብህ ላይ እጅጉን በጣም ደስ ብሏት የኔ ጌታ የፈለግከውን ነገር አደርግልሃለሁ እንደው ምን ላደርግልህ እያለች እንግዲህ ቅፍ አርጋም ደስ ተሰኝታ እንግዲህ ተመልክተናታል ማለት ነው። በሌላ በኩል ግን አባቷ የአባቷ ህመም ቀን ከቀን እየባሰበትና እየጠናበት እንዲሁም ደግሞ እንቅልፍ ሳይተኛ እንዳደረ ሲያስለው እንዳደረም እንግዲህ ነግረዋለች። ያ ነገር እጅጉን በጣም እያሳሰባትም ይገኛል ማለት ነው ለጽናት። እናም እንግዲህ ሰኒ በመጥፋቷ ግራ የተጋባትና ትልቅ ጭንቀት ውስጥ የገባችው መራዊት ወደ ነኪራ ቤት ታመራለች። ወደ ነኪራን ቤት ሂዳ እንግዲህ ክያን ስትጠይቃትም ኪያ እንግዲህ አስጨናቂም ስለነበረ ጽዮን እያለች ብቻ በኃይለ ቃል ተናዳ ስልክ ስታወራ ሰምተናታል ከዛ ነው እንግዲህ ከቤት ከዛ በዛ ሰዓት ነበር እንግዲህ ከዚህ ወታ የሄደችው እያሉም እንግዲህ ተናግረዋል ማለት ነው አሁን ላይ እንግዲህ ጽዮን የሚባለውን ነገር ሰኒ እንግዲህ ጽዮን ነች እንዴ እንድታግቱኝ ያደረገችው ምን ያክል ብር ልክፈላችሁ እያለችም ስትጠይቃቸው ነበር ስለዚህ ጽዮን ማለት የሰኒ ጠበኛ እንደሆነች እንግዲህ ተረድቶ አሁን ላይ ራሱን መደበቂያ አድርጓል ማለት ነው። አስጨናቂ እናም እንግዲህ በጣም በሚያሳዝን ሁኔታ ራኬብን ብትፈልጋት ልታገኛትና ልደርስባት አልቻለችም። ሁሉም እያሳሰባቸው ይገኛል። በሌላ በኩል እንግዲህ የናሆም ቤተሰቦች እንግዲህ የናሆም እናት በምታደርጋቸው ነገራቶች እጅጉን በጣም እንግዲህ ጋሻ እያለው ተናዶባት እንግዲህ ተቀይሟትም ነበረ። በስተ መጨረሻም እንግዲህ ታርቀው ቡና ላፍላ በቃ አንተ እኮ እንደዚህ ስትሆን የሚያምርብክ ስትለው ያቺን የማቃት ባለቤቴ እኮ አለም እኮ እየሆንሽልኝ አይደለም ሲልም እንግዲህ ተናገራት ማለት ነው። ምንም ችግር የለም አስተካከላለሁ አስተካከላለሁ ሁሉን ነገር ምንም ነገር አይፈጠርም እያለችም እንግዲህ ተመልክተናል ማለት ነው ስታወራው። እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ እንግዲህ የገጠራማ አካባቢ ደግሞ እንግዲህ ጎራ ስንል የበዛብክ ባለቤት ተሰማ ነገሩን የሚያስፈራና አስጊ እንደሆነ ይነግራታል። እናም እንግዲህ ከላይ እና ከታች መሳለቂያ ሳሎን መጥፋት አለብኝ ስትልም ነበረ። ለመጥፋት እንግዲህ አስባ መንገድ ከጀመረች በኋላ እንግዲህ ከመንገድ አግኝቶ በዛብህ የት ልትሄጂ ነው? ወዴት ነሽ? እያለ በጣም ከብቶቹን ስለተወሰዱበት ተናዶ በጣም ተናዶ እንግዲህ መንገድ ላይ አግኝቷት ወደ ገበያ እየሄድኩኝ ስትለውም እንግዲህ ታዲያ ይሄ መንገዱ የገበያ ነው እንዴ እያለምን እንግዲህ ሲያናግራት አንቺ እኮ ይህንን አምቡላሽን ይህንን ጠጥተሽ መስከርሽን ካላቆምሽኮ፣ ሽኮ ሰው አትወኝም እያለም እንግዲህ ነይ አሁንን የእርቦኛል ምሳዬን ስጭኝና በኋላ ትሄጃለች በማለት ከመንገድ ይመልሳታል። እሺ እንግዳ ውስጥ ደግ ብላ እንግዲህ እሷም ተያይዘው ከበዛብህ ጋር ወደ ቤት ይሄዳሉ ማለት ነው። ከዛ በኋላ እንግዲህ ተሰማ ነገሩ የሚያስፈራ እንደሆነ ሲነግራት በጣም አስባና ተግዛ እንግዲህ በነፋሻውና በሚያምረው በአረንጓዴው ሜዳ ላይ እንግዲህ ቁጭ ብላ ስቅስቅ ብላ እያለቀሰች ባክጌታ ጌታ ለምን ዝማልከኝ ገላግልኝ እያለች እንግዲህ ፈጣሪ ዋጋ ስቅስቅ ብላ እያለቀሰች እንግዲህ ተመልክተናታል። በሌላ በኩል ደግሞ እንግዲህ ሰኒ እንደዚሁ አንድ አካባቢ ላይ እንግዲህ ይህንን አየር እያለች እንግዲህ ንጹሕ አየር እየተጎናጸፈች እጅጉን በጣም ደስ ተሰኝታ ቤቱ ውስጥ ተቀምጬ በዛት ውጪ በዛት ይጂ እያሉኝ እንደዚሁ ወጣ ብዬ ራሴን ላዝናና እንጂ እያለች እንግዲህ በተፈጥሮ አየር ደስ እየተሰኘች ዞር ዞር ስትል እንግዲህ የ ብርቄን ታገኛት እና ወደ ብርቄ ጠጋ ስትል ደግሞ ብርቄ ስቅስቅ ብላ እያለቀሰች ነው። ምን ነሽ ነው የምታለቅሹ? ብላ እንግዲህ ሰኒም ጠጋ ብላ ኒናም ጠጋ ብላ ስትጠይቃት እንግዲህ ብሶተኛ እንደሆነች እና እናት በህይወት እንደሌላትም እጅጉን በጣም ስቅስቅ ብላ እያለቀሰች እንግዲህ ተመልክተናታል። ኒናም እንግዲህ ለብርቄ አግዛ እንግዲህ ሆድ አባውን ብቅል ያወጣዋል እንደሚባለው ኒናዬም ስቅስቅ ብላ ስታለቅ ሳብራት አንቺም እናት የለሽም እንዴ ለምንድን ነው የምታለቅሽው? ስትላት በህይወት ቢኖሩም እንዳልኖሩ ቁጠሪያቸው ብላ ኒናም አልቀስ ጀመረች። በያልቅሽ እንጂ ብርቅዬ፣ እኔ ለአንቺ ብዬ እያለቀስኩኝ እየተባባሉ ብርቄም አዬ፣ እኔ እንኳን ለማታ አይቆይም ባዬ እያለችም እንግዲህ ከአጠገቧና ከአካባቢዋ ትሰወራለች። ተሰማ ይከሰትና ስለ ብርቄ አንዳንድ ነገሮች እንግዲህ ትነግረዋለች። አልቅሳ አስለቀሰችኝ እያለችም እንግዲህ ነግራዋለች፣ ማለት ነው። ውድና የተከበራችሁ አድማ የተመልካች ቤተሰብ ጽናት ድራማ እጅጉን በጣም አስተማሪና ደስ የሚል ትወናም ድራማም ትምህርትም አለውና እንግዲህ ይህንን ቻናል ላይክና ሼር ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ጽናት ድራማን ተከታተሉ ማለት ነው። እናም አሁን ላይ እንግዲህ ሁሉም ጨንቆትና እያሰበ የሚገኘው የሰኒ መጥፋት ነው። ሰኒ ወዴት ልትሄድ ትችላለች? ምንስ ገጠማት በማለትም እንግዲህ ትልቅ ሀሳብ ውስጥ ገብተዋል። እምቡጥዬና ናቲ ተገናኝተዋል። እምቡጥዬ ተሰውራ አጠፍታበት በጣም ናፍቆ እንግዲህ ሲንሰፈሰፍ ነበር። ዛሬ ግን አግኝተው እንግዲህ እጅጉን በጣም ናፍቆታቸውን በመሳሳም ተወጥተውታል። እናም እንግዲህ አሁን ላይ እንግዲህ ለወይዘሮ አለምም እንግዲህ ጽዮን ሰኒ መጥፋቷን ትነግራታለች። አለች የናሆም አባትም እንግዲህ ጽዮንን እንደሚፈልጋትና ወጣ ብለው መነጋገር እንደሚፈልጉ ጠርቷታል። እሷም እንግዲህ እሺ ብላ ወይዘሮ አለምም ምን ሊያወራት ይሆን እያሉ ጥያቄን ፈጥሮባታል። እናም እንግዲህ ይህ ድራማ እዚህ ጋ ያበቃል ማለት ነው የክፍል መቶ ስልሳ ስምንት ጽናት ድራማ ይህንን ተመልክተናል ቀጣይ ክፍልስ እንግዲህ የሰኒ ሁኔታ ምን ይደርስ ይሆን ታግታ እስከ መቼ ነው የሚባለውን ነገር እንግዲህ በቀጣይ ክፍል አብረን የምናይ ይሆናል በእውነት የብርቅ ያለቃቀስ በጣም ያሳዝን ነበረ እናም እንግዲህ ህይወት እንድናት እንዳሰብናት ሳይሆን ብዙን ጊዜ ባላሰብነባት መንገድ ነው የምትመራንና ይህ ድራማ ደግሞ ብዙ ትምህርቶችን እንግዲህ የያዘና እያስተማረን የሚገኝ ነው ጽናትና እና ኪራ እንግዲህ በገጠሩ አካባቢ ደስ ተሰኝተው እንግዲህ ተቀምጠው እንግዲህ ከርመዋል ማለት ይቻላል ማለት ነው። እናም እንግዲህ ውድ ቤተሰብ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል እስክንገናኝ እንግዲህ እያልን ሰኒን ማን ሊያገኛት ይችላል? ማንስ ይደርስባታል? አስጨናቂ እሷን እንደማገቱ ማንስ ይጠረጥረውና ይደርስበት ይሆን የሚለውን ነገር እንግዲህ ሁላችንም በቀጣይ ክፍል አብረን የምናይና የምንመለከት ይሆናል ማለት ነው። እስከዛው ድረስ እንግዲህ በያላችሁበት በዓለም ዳርቻ ለምትገኙ ለሰው ዘር በሙሉ ሰላማችሁ ብዝት ይበለላለሁ። ባይ ባይ